እኛ ያላየነው እሷ ጋር የተቀመጠ የሆነ ነገር አለ። በቃ ማለት በጣም ልቧ ተሰብሯለች። ልጅ እንደዚህ አይነት ውሳኔ እንድትወስን እንደዚህ አይነት ቁርጥ እንድታደርግ፣ አብርሽን እንደምትወደው እናቃለን፣ እንደምታፈቅረው እናቃለን። ግን እዚህ ደረጃ ያደረሳት እኛ ያላየነው ነገር የሆነ ነገር አለ፣ የተደበቀ ነገር ማለት ነው። እውነታውን ለመናገር በቃ የከበዳቸው ነገር አለ ለማውጣት። እኔ እንደዛ ነው የሚመስለኝ። አሰላሙ አለይኩም ረመቱላ አብረካቱ፣ እንዲሁም ክርስቲያን እህቶቼ እንዴት ናችሁ? ላይክ በማድረግ ቪዲዮን ጀምሮ፣ ግን ላይክ እያደረጋችሁ አይደለም ማለት ነው። እና ሁለቱ እንደ ትልቅ ሰው ቁጭ ብለው እየተነጋገሩ ነው። ማለት ተለያየን እያሉ ነው። እኔ ብዙ ሰው ይጣላል። አንድ ቤት ውስጥ ሆናችሁ ትጋጫላችሁ። እግርና እግር እንኳን ይጋጫል። አንድ ቤት ውስጥ ሆኖ ማለት ነው። እና ግን በዚህ ልክ የናንተ ጸብ በጣም የሆነ በቃ በጣም የሄደ ነው። እኔ በትዳር ውስጥ እንደዚህ አይነት ጸብ አይቼ አላውቅም። በጣም የገነነ ጸብ ነው። አንዴ ቀልበታችሁን አውጣታችሁ ትመጣላችሁ፣ አንዴ አድርጋችሁ ትመጣላችሁ። ቀልበት ማለት ቃል ነው አደል እንዴ? ቃል እስከሆነ ድረስ እኮ ዝም ብሎ የሚወጣ ዝም ብሎ የሚገባ ማድረግ የለባችሁም ማለት ነው። ለትዳራችሁ ክብር እኔ እንጃ አብሻ ለተደረግ ክብር ሊኖር ይገባል። ሚስትን ማስከበር አለብክ። ለሚስትህ ቦታ መስጠት አለብክ። ለምን አንተ ዛሬ ትላንት ታስከብራት ኖሮ ናቸች ማንም ባይናገር ኖሮ እዚህ ደረጃ አደርሱም ነበር። ገባህ? የአንተ ችለተኝነት የአንተ አስተሳሰብ እንትን ማለቱ እዚህ ደረጃ አደረሳችሁ። እሷም እንድትወስን፣ እሷ እንድትቁጥ አደረጋት ማለት ነው። እና የተደበቀ ሁሉ ነገር ደሞ ደሷ ብቻ የደረሳትም ነገር ሊኖር ይችላል። በዚህ ልክ ማለት ነው። ትላንት ስትናገር እያነባችሁ ነበር።

ሚዲያውም ያውቃል ግን ለሚስት ደግሞ ባል መሆን አለበት በቃ ባል ሲሆን ወንድነቱ የሚታወቀው ሚስቱን ሲያስከብር ሲያስከብር ነው አንተ ግን

አውጡት ማለት ነው እና፣ በጣም ነው የሚከብደው። ሴት ከባሏ ጋራ ተለየ ብላ እንጃ። ግን ትልቅ ሰው መግባት አለበት ማሉ ላይ ብዬ አስባለሁ። ለምን አይሆንም ብቻ አላውቅም። በጣም ማለት ነው። ሌላው ጊዜ ጸብ ነው። እናንተ ማለት ነው እና ፋሚሊዎቼ ሩታዬ ፈጣሪ

ለቀለበታችሁም ክብር ለተዳራለነገሩ ክብር የሌለው ለቀለበቱ ክብር አይኖረውም የሚባል ነገር አለና፣ ሩታይ፣ ለማንኛውም አይዞች ፈጣሪ ከችግሩ ፈጣሪ ደግሞ ያው ሰላም የሚመልሰው ደስተኛ ሆነሽ እናያሻለን። አልቅሰሽ ሳይሆን ማለት ነው።